አላህ የሚለው እግዚአብሔር እንደሆነ በአረበክና በአማርክ ተቀይሮ አየነው አይደል እግዚአብሔር ማን ነው ይሄን ስም ያወጣው እስኪ ንገረን በፈጠርህ እንደው ከኢትዮጵያ ውጭ ይሄን ስም ይታወቃል አይታወቅም እግዚአብሔር የሚለው ምን እግዚአብሔር የሚለው ስም ከኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም እኔ ነው እንጂ አይደለማ እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ እግዚአብሔር ማለት ነው ማለት ነው ያለነው እኮ በኢትዮጵያ ውስጥ ነው

አይሁድ ወይም አይሁድ ወይም ክርስቲያን አላህን ከተል ከሆነ በቃ እና መሳት ይፈረዳል፣ ምናምን ብለህ አውራ እና ያልገባኝ ነገር አይሁድ ሆኖ ወይም ክርስቲያን ሆኖ አላህን የሚያመልኩት አሉ ወይ? አዎ አላህን ብለውም የሚጠሩ አሉ። አላህን የሰማኝ ነው። ወራ መጽሐፋቸውን ሁሉ ላሳይህ ይችላል። አሁን ክርስቲያን አይሁድም ሆነ ክርስቲያን ብታሳያኝ ደስ ይለኛል። የሚያመልኩ ደስ ይለኛል። ችግር የለውም። ፍጥረት እስከ ራእይ ድረስ ቃል ወቃል ነው። አሁን ይቀበላሉ። ቶሪዛ ፍጥረት ምዕራፍ አንድ ቁጥር 1 እንደሚል እንመልከታ

ይህ ክርስቲያኖች መጽሐፍ አይደለም። እሱን ነው አይደለም? ይሄ ክርስቲያኖች መጽሐፍ ነው አይደለም? ክርስቲያኖች መጽሐፍ ሳይሆን ክርስቲያን ሆኖ አላህን የሚያመልኩት ወይም ክርስቲያን ሆኖ ክርስቶስን እንደ ነቢይ የሚያዩት እንደ አምላክ ማያዩት። ቆይ ጥያቄ አታስተካክል። አላህ ብሎ የሚጠራ ክርስቲያን ወይንም አይሁድ አለ ወይስ? ለአላህ አልከፍ እኮ አላህ ብሎ ክርስቶስን አላህ ስለ አንድ ነገር እዚህ ጋር እንድትረዳ ፈልጋለሁ። ቋንቋ ምናልባት በዓረብኛና በእንግሊዝኛው ሊለያይ ይችላል። ጨምረው ካለ ትቀይራለ። አላህ ብሎ የሚጠራ አይሁድና ክርስቲያን ለመሆኑ አለ ወይ? እሱን ጠይቅ። ግን አልተረዳኝም። ስለዚህ ይሄ የክርስቲያኖች መጽሐፍ ነው አይደለም? የጠየኩ ይሄ ያነበኩት የክርስቲያኖች መጽሐፍ ነው አይደለም? ነው የጠየኩህ። ስለዚህ በክርስቲያኖች መጽሐፍ ላይ እኮ ነው። ምናልባት በአረብኛ ስለሆነ አላውቀውም በሚል እንትናት፣ እሱ ከሆነ ያስቸግረህ በቃ እሱ አይደለም ጥያቄ አረበኛ ስለሆነ አላውቅም አይደለም አልተረዳኝማ ክርስቲያን ሆኖ ምን አንብቦ በመጀመሪያ አዎ ወደ አማርኛ ሲቀየር አሁን በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ነው የሚለው ስለዚህ መጽሐፍ ቅዱስ ነው አይደለም እሱ አይደለም እሱን አደለማ ይሄ መጽሐፍ ቅዱስ ነው አይደለም? ቅድም አረብኛ ስለሆነ አላውቅም። አሁን ወደ አማርኛ ስንቀይርለህ ይሄ መጽሐፍ መሆኑን አሁን አምናህል አለመኝ? መጽሐፍ ቅዱስ ነው። ጽሑፉ የመጽሐፍ ቅዱስ ጥቅስ ነው። መጽሐፍ ቅዱስ ይሁን አይሁን መጽሐፍ ቅዱስ ጥቅስ ነው። በጣም ጥሩ። ስለዚህ አላህን የሚጠራ አይሁድ ወይንም ክርስቲያን አለ ወይ ጠይቀሽ ነበር አይደለ? ስለዚህ ያው ከይሁዲዎች መጽሐፍ ከፈለግህ ከአዲስ ኪዳንም ኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ አምላኬ ብሎ የሚጠራው አልሰማሁም። ክርስቶስ አምላኬ ብሎ የሚጠራው አላህን እንደሆነ ደግሞ አሳይሃለሁ። ኢየሱስ ክርስቶስ አምላክ ብሎ የሚጠራው አላህን ከሆነ ኢየሱስ ክርስቶስ አምላክ አይደለም ማለት ነው። አዎ ኢየሱስ ክርስቶስ አምላክ አይደለም ባሪያ ነው እንደ መጽሐፍ። ስለዚህ እኔ ወደዚህ ፖይንት እንድደርስልኝ ነበር። አላህ የሚለው እግዚአብሔር እንደሆነ በአረበክና በአማርክ ተቀይሮ አየህ ነው አይደል? እግዚአብሔር ማን ነው ይህን ስም ያወጣው? እስኪ ገረም በፈጠረህ እንደው ከኢትዮጵያ ውጭ ይህ ስም ይታወቃል አይታወቅም? እግዚአብሔር የሚለው ምን እግዚአብሔር የሚለው ስም ኢትዮጵያ ውጭ በሌላ ዓለም ላይ እግዚአብሔር የሚለው ጥያቄ አይደለም። እኔ ነው እንጂ አይደለማ። እሱ በኢትዮጵያ ከኢትዮጵያ ውጭ የሚታወቅ ቋንቋ አይደለማ ወይ እግዚአብሔር ማለት ነው ማለት ነው ያለ ነው እኮ በኢትዮጵያ ውስጥ ነው እኮ እግዚአብሔር ማለት ነው ማለት ነው ያሂ ወይ ማለት ነው ማስረጃ ማለት ነው ያሂ ወይ ነው እንደሆነ ማስረጃ አውጣ። ኦኬ እሺ በእብራይስጥ መጽሐፍ ይዘህ እግዚአብሔር በምን ቋንቋ ነው እብራይስጥ ነው ለምን በእንግሊዝኛ ለምን አናወራም ወይ ካልሆነ በእንግሊዘኛ ለምን አትከፍተውም እግዚአብሔር የሚለውን ፈተህ ከዛ በኋላ ወደ የምትፈልገው ትሄዳለህ በእብራይስጥኛ ነው እግዚአብሔር ኦኬ እሺ፣ እግዚአብሔር የሚለው በዕብራይስጥኛ ይዘሃል ወይ መጽሐፉን? እና ትልቁ ላይ አድርጌ ያለው ክፈትና አሳይን ያህ ወይ ነው እግዚአብሔር ከሆነ መጽሐፍ ጠይቀኛል እንደ ማስረጃ ታለ ተናገርከው ወይ፣ ካልሆነ ጎገል የምታደርግበት ጎግል ምታደርግበት ለ ናለኝ እኔ አንድ ስልክ ብቻ ነው ያለኝ። ሌላ ስልክ ካለ እኔ የምነግረን ነገር ታውጣልኝ። ምናልባት ብትተባበረኝ ብትተባበረኝ ችግር የለውም። የመጽሐፉን ምዕራፍና ቁጥር ንገረኝ ላውጣልህ የዕብራይስጥ እሺ፣ በብረት ስትወጣለህ አዎ፣ እራሱን እራሱን መጽሐፍ የአሁኑን ዘፍጥረት አንዳንዱን በትልቁ አድርጋ

ወዐለይኩም ሰላም ወረህመቱላሂ ወበረካቱህ። አባት ሴት ልጁን ባህሪ አድርጎ መሸጥ እንደሚችል ላሳያቸው እንደ እስልምና አባት ሴት አባት ሴት ልጁን ባህሪው አድርጎ ሊሸጥ

ሰውም ሴት ልጁን ለባርነት ቢሸጥ ይላል እግዚአብሔር። ኃጢአት አድርጎ ምናምን ሊል እንዳይመስላችሁ፣ ተመልከቱ፣ እንዴት አድርጎ ያ የገዛት ሰው ያችን የገዛትን ባሪያ እንዴት ማንቀሳቀስ እንደምችል ህግና ስርዓት ያወጣለታል። ጭራሽ ሰውም ሴት ልጁን ለባርነት ቢሸጥ ባሪያዎች እንደሚወጡ እርሷ አትውጣ ይላል። ጌታዋን ደስ ባታሰኘው ይላል። ጌታዋ የሚለው ያ የገዛትን ሰው ማለት ነው። ካላስደሰተችው ካላረካችው፣ ጌታዋን ደስ ባታሰኘው በዋጆ ይስደዳት። ስለ ናቃት ለሌላ ወገን ሰዎች ሊሸጣት ዘንድ አይገባውም፣ አለ። ነገር ግን ምን ማድረግ ይችላል? ለሌላ ሰው እያቀያየር መስጠት ይችላል። ያችን የገዛት ልጅ ለልጁም ቢድራት፣ አለ። ለልጁ መዳር ይችላል። ተመልከቱ፣ የገዛት ሰው ለሴት የሚገባውን ያደርግላት፣ አለ። ለሌላ ሰው መቀየር ይችላል። አሁ ይችላል፣ በገንዘብ ገዝቷት አለ። ከእርሷ ሌላም ቢያጋባው፣ አለ፣ መኗን፣ ልብሷን፣ ለምንጣፋም ተገቢውን አያጉድልባት። ይህንም ሶስት ነገር ባያደርግላት ያለ ገንዘብ በከንቱ

የሂዳያውም የጥመቱም ሰበብ እራሱ የሰው ልጅ ነው። ገብቷል አይደለ? ለዚህ ማስረጃ አላህ ስብሃነው ተዓላ ሲናገር ይላል፣ ፈለማ ዛሁ አዛ ላሁ ቁሉበሁም ይላል። በጠመሙም ጊዜ አላህ ልባቸውን አጠመሙ ይላል። መቼ ነው የጠመሙት? በራሳቸው ጊዜ ፈለማ ዛሁ አየ፣ የነሱ ጥመት ይቀድማል። አላህ ከመጀመሪያው ማጥመሙን ቢያቀድመውስ እያነበር ስተት የሚባለው ገብታቸውታለ። አላ ስብሐን ወተዐላ በፍፁም ይሄን ደግሞ አያደርግም፣ ብይህ በፍፁም አያደርግም። ቀድሞ ቢያጠማቸው ኑሮ ቀድሞ ወሰኖባቸዋል። ስለዚህ ተጠያቂ አይሆንም ነበር። ማንሻ ያለ ጊዜ ቡላ በራሳችን ጊዜ ቀናላ ያለ፣ ከዛ ላ ማተሻ ላየሻ። እዚህ ጋ ያልገባኝ ነገር ይህ ፈመን ሻሚን ኩማኝ የስተቂም የሚለው ቁርአን ሲወርድ ጊዜ አቡ ለሀብ ደግሞ እስተቀምና በራሳችን ጊዜ ቀጣልና ብሎ ሲል ጊዜ አላህ ጀላላ ደግሞ ፋማን ሻሚን ኩማኝ እስተ ወማ ተሻውነ ኢላ አን የሻአ አላህ፣ እናንተ አንድ ነገር አትፈልጉትም አላህ ቢፈልግላችሁ እንጂ። ስለዛ አላህ ነው ያፈለገላችሁ ብሎ በዚህ ቁርአን መልስ ሰጣ ማለት ነው። ይሄ ቦታ እኔ ያልቀበለ ይሄ ያላ የናንተ አላህ ሱብሓነሁ ወተዓላ በቅድመ እውቀት ውስጥ ያለ ነው ለማለት ነው እንጂ አላህ ስብሐነው ተዓላ ማንንም ቀድሞ የሚወስነ ነገር አይደለም። ቀድሞ እሱን አዘጋጅቷቸው የሚል አመለካከት ሀሳብ ከሆነ የተረዳ ስህተት ነው። እሱ አይደለም ያ ነገር እነሱ አላህ ስብሐነው ተዓላ የሚያውቀው የሚያውቀዋል፣ አደለ ወደፊት ይሆናል ብሎ ያ ነገር ከዚያ የሚወጣ አይደለም ነው። ያን ግን ቀድሞ ከመወሰን ጋር አያያዝም። እሺ፣ አላህ ቀድሞ የወሰነው ነገር ማንም ላይ የለም፣ በሂዳያና በጥመት ጉዳይ ይህ ለሰው ልጅ ነፃ ምርጫ ፈቃድ የሰጣቸው ነው። መንሻፈል ሚን መንሻፈል ክፈ የፈለገኝ መን የፈለገ ካድ አለ። ለእኛ ነጻ አድርጎ እንደ ተወው ይሄን ነገር ያሳይ ሂዳ የማገኘቱም ስለዛ ፈመንሻ ሚንኩ መኘስ ተቀይሜ የሚለው

ነገራቶችን ከመሆናቸው ተወጣጥቷል ያን ያወቀው ያን ደግሞ ሻተው ሻተ የአላህ Subhanahu Ta'ala ماشي እዚያ ቦታ ላይ ወደፊት የሚሆነውን እሱ ስለሚያውቅ ያንን ነው እንጂ እንዲሆን አላህ Subhanahu Ta'ala ሽቶባቸው አይደለም። መጥፎ ነገር እና ጥሩ ነገር የሚባል ነገር ያ ከራሳቸው ከሰው ልጆች የመነጨ ነው። በዚያ ከእውቀቱ ከርሱ እውቀት ግን ከሚያውቀው ውጭ የሚወጣ አይደለም ነው። ماشي እሺ ስለዚህ እዚህ ጋር የመሸያ ነው የተፈለገበት፣ ማለት እሺ፣ ኢዶም ኢዶም አለሽ፣ አላህ ፈልጎ ነው ያጠመማቸው ማለት ነው። ያኺ አላህ ፈልጎነ ያጠመማቸው አትበል፣ የራሳት ጥመቱ ከራሳቸው የመነጨ ነው። ያ ግን በአላህ ቅድመ እውቀት ውስጥ ነበር ማለት ነው። መሻ ማለት ያ ነው።

እንደሚጠሙ ግን ያውቃል ወይ አሁን ቅድመ እውቀት አለው በዚህ ያለ በዚህ ያለ አይደለ ያም ባያውቅ ማምላክ ሊሆን አይችልም ነበር ይሁን ወደፊትም ሁሉ ያውቃል አላ ያ ግን አላህ ስብሐነ ተዓላ ስተታል ሲባል በዚያ ላይ ከእውቀቱ ጋር በተያያዘ ነገር እንጂ ከውሳኔው ጋር እንዲሆን የጻፈባቸው ነገር አይደለም እሺ አሁን ገባኝ እውቀት መሻ ነው ማለት መጀዛ ከለው ሌላኛው ጥያቄ ደግሞ ሌላኛው ጥያቄ ደግሞ ለምሳሌ አሁን ለሴቶች ተልቢያ ድምጽ እንዳታወጣ የተፈለገበት ምክንያቱም ምንድን ነው? ሰዎች እንዳይፈተኑ ሲባል ነገር፣ ስለዚያ በአሁን ጊዜ ሴቶች ደዋ ማድረግ አይፈቅድላቸውም ማለት ነው? አይደለም እሱ ጋር መያይዘው ነገር የለም። ዳዕዋ ታደርግ ነበር እናታችን አይሻ። ነገር ግን መስፈርቶች አሉት። ያን መስፈርት እስከጠበቀ ድረስ ማድረግ ትችላለች። አንደኛ ፊቷን በሸፈን አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ወላ ተበረጅነ ይላል፣ አትገላለጡ ይላል። ስለዚህ ሳትገላለጥ ሽሪዓዊ እውቀት ካላት የዛ ልታስተምር ትችላለች። እንዲሁም ድምጿን ለስለስ ሳታደርግ ሰዎችን በሚፈትን መንገድ እስካላደረገች ድረስ ችግር የለውም። ፈላ ተክባዕነ ቢልቀውል ይስላለ ንግግራቸውን አታለስልሱ ይላል። ስለዚህ ከሁለቱ እስከተቆጠበች ድረስና ሸሪዓዊ እውቀት ካላት የሶስቱ መስፈርት ካሟላች ማስተማር ትችላለች። የሚከለክላት ምንም ማስረጃ የለም። በተፈጥሯዊ ድምፃቸው ለስለስ ያለ ሰው አለ። እነሱስ ቢተወሻለም ተፈጥሯዊ ሆነ ድምፃቸው ሆነ ተፈጥራዊ ነላክን ያ ድምጻቸው ወንድ ልጅ በሚሰማ ጊዜ ወደ ፈተና የሚወድቅበት ነገር ከሆነ ለሁለታቸውም ጥሩ አይሆነ። ከዚህ አንፃር ነው ያ። ማለት ግን ሙሉ በሙሉ አታስተምርም ማለት አይደለም። እህቶቿን ማስተማር ትችላለች፣ እህቶቿን ማስተማር ትችላለች። ልክ እንዲሁ ደግሞ መህረም ዘመድ የሆነ አካል ባሏን ታስተምረዋለች፣ ልጆቿን ታስተምረዋለች። ዘመዶቿ መህረም ባሎች እሺ ግን ሼክ ፈውዛን አይፈቀድም ላሉ፣ ይሄ ነገር እንዴት ነው? ምንድን ነው አይፈቀድም ያሉት? ይሄ ለሴት ልጅ ደዋ ማድረግ ማስተማር አይፈቀድላትም። አንዳንድ ሰዎች አንዱ ሲጠይቃቸው ሴት ልጅ ደዋ አታደርግ የሚለው ይሄ ቀውለን ሻዝ ነው ሲጠይቋቸው ጊዜ፣ ከዛ በኋላ ደግሞ ይሄ ቀውለን ሻዝ ነው ወይ ለምንድን ነው ሴት ልጅ ተልቤ አታደርግ የተባለው? ሰዎች እንዳይፈትኑባትን አሁንም ሰዎች ለሚፈተኑ ወንዶች ላይ ማድረግ አይፈቀድላትም ላሉ ፈውዛን ማስተማር አትችልም ብለው እንደማይናገሩ እርግጠኛ ነው አለ ካልክ፣ አምጣውን ያሉበትን መስፈርቶችን ማስ ከሆነ ወይም አንድ የተረጋጋ ጥቅል የሆነ ንግግር ተናግረው ከሆነ ያ ተፍሲል ያስፈልገዋል ማለት ነው። የዑለሞችን ንግግር እንዴት መረዳት እንዳለብን ልናውቅ ይገባል።